በሆሳዕና አገረ ስብከት አዲስ ቁምስና ታወጀ። በሆሳዕና አገረ ስብከት የሸቻ ቅዱስ ጳውሎስ ሐዋርያዊ ዞን ወደ ሙሉ ቁምስና ደረጃ ከፍ በማለት አዲስ የቤተ ክርስቲያን ህንጻ አስመርቋል። ከቅዱስ ዮሴፍ ቁምስና በ7 ኪሎ ሜትር ላይ የሚገኘው የሸቻ ቅዱስ ጳውሎስ አዲስ ቤተ ክርስቲያን የሆሳና ሀገረ ስብከት ጳጳስ ብፁዕ አቡነ ስዩም ፍራንሷ በመስዋተ ቅዳሴ ቤተ ክርስቲያኑን ባርከዋል። በእለቱም ብፁዕ አቡነ ስዩም በመንፈሳዊ ቤተ መቅደስ ውስጥ የተገነቡ ህያዋን ድንጋዮች የዘላለም ቤተ ክርስቲያን ምልክት እንደሆነ በማስተማር የሸቻ ማህበረሰብ ይህን ይህንን እውነት በመንፈስም ሆነ በተጨባጭ ውጤቶች በማሳየታቸው የተሰማቸውን ደስታ ገልጸዋል። በስነ ስርዓቱ የሀገረ ስብከቱ ካህናት ገዳማውያን ደናግላንና በአቅራቢያው ካሉ ቁምስናዎችና ሐዋርያዊ ዞኖች የመጡ ምእምናን በተገኙበት በደማቅ ሁኔታ ተከብሮ የዋለ ሲሆን ሰላሳ ሰባት ወጣቶች ምስጢረ ሜሮንን ተቀብተዋል። አዲሱ የቅዱስ ጳውሎስ ቤተ ክርስቲያን ለትውልድ የመንፈሳዊ ምግብ የስብከተ ወንጌልና የማህበረሰብ ግንባታ ምንጭ ሆኖ እንደሚቀጥል የሆሳዕና አገረ ስብከት ሀዋርያዊ ስራዎች አስተባባሪ ክቡር አባ አዳነ ወልደማርያም ገልጸዋል።